ውድ ቤተሰቦች እንዲህ አይነት እንዲህ አይነት መልካም እንዲህ አይነት ልበቀና የሆኑ ጓደኞች ይስጣችሁ። ውድ ጓደኞቼ የእናንተን የምገልጽበት ቃላት ያጥረኛል። እውነት በቃላት የምትገለጹ አይደላችሁ በተለይ ሰዋር በጣም ይቅርታ፣ ማለቀስ ፈልጌ አይደለም። አንዳንድ ጊዜ ፈጣሪ የተሰበረ ልብን የሚጠግን ይሰጣችኋል ስጦታ። ከስጦታችሁ ሁሉ ትልቁ ስጦታ ሰው ነው። እንደኔ ሰው ይስጣችሁ። በተለይ በወደዳችኋት ባመናችኋት ሰው ተበድላችኋት ታቁም ልባችሁ ደምቶ ልቤ በደማና በቆሰለ ሰዓት። እግናችሁልኝ የኔ ደስታ እና የኔ ስኬት የሚናፍቃችሁ ከራሳችሁን ልቅ የእኔ መኖር የእኔ ደስታ የሚናፍቃችሁ ውድ ጓደኞቼ፣ በወሬ ሳይሆን በተደጋጋሚ በተግባር ስላሳያችሁኝ ለእናንተ ቃላት ያጥረኛል። ለዛ ነው ውድና የተከበራችሁ ቤተሰቦቼ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖቼ ሰላም ጤና ይስጥልኝ። እንደናችሁ ሰላም ናችሁ ወይ? ከኔ ጋ ሁሉ ሰላም፣ ሁሉ መልካም። ሁላችሁም በያላችሁበት ሰላማችሁ ብዝትይበልለኝ፣ ህዝነት ራመቱ የማይለያያችሁ በያለንበት ፈጣሪ ይጠብቀን። ቤተሰቦቻችንን ፈጣሪ ይጠብቅልን፣ ወቶም ከምጥረት ፈጣሪ ይጠብቀን። እንግዲህ ዛሬ ከመግቢያው ላይ ልታዩት እንደሞከራችሁት ሁሌ ሰብስክራይብ እያደርጉኝ እያልኩ ልመን አይደለም የመጣሁት። እጅግ በጣም በጣም በጣም ከምላችሁ በላይ ደስ ብሎኝ ደስታዬን ላካፍላችሁ ነው የመጣሁት ጓደኞቼ። እኔ ለጓደኞቼ እንዴት ብዬ እንደምሰይማቸው አላውቅም፣ ግን ፈጣሪ የምለው ጅማሪያችንን ሳይሆን ፍፃሜያችንን ያማር አድርግልን። በቃ ሁሌም ቢሆን በቃ አይለየን እስካለን ድረስ ዱኒያ ላይ አይለየን በኸይረ ነገር የምንስተዋወስ ያድርገን ብዬ ነው ምለው። ማለት በጣም ቃላት ያጥረኛል። በህይወት የተደሰኩበት ቀን በቃ የምር አንዳንድ ጊዜ እናቴ ምን ትላለች መሰላችሁ እኔን ወደደኝ ካንገት፣ ልጄ ልደድልኝ ካንጀት ይባላል። ለኔ ደግሞ ደካማ ጎኖች ቤተሰቦች ናቸው። የቤተሰብን ነገር ሁሉም ያውቀዋል። ጓደኞቼ፣ እውነት ለእናንተ ቃላት ያጥረኛል። ፈጣሪ የልባችሁ መሻት ይሙላላችሁ። ከስደት ዓለም በቃ ብሎ ለሀገራችሁ ያብቃችሁ። ቤተሰቦቻችሁን በሰላም አገኛቸው ትዳረላላችሁ። ትዳር ሰጥቷችሁ ወልዳችሁ ከብዳችሁ አገራችሁ ላይ የምትኖሩ ያድርጋችሁ። የእውነት እኔ በቃላት የምደረድረው የእናንተ እንዲህ ነው ብዬ የምጠራበት ቃላት ያጥረኛል። ስያሜ ያጣሁላችሁ ወላይ ትለያላችሁ። ለእኔ ለእኔ በቃ አይገባኝም ነበር፣ ይህ ሁሉ ለእኔ አይገባኝም የሚገባኝ ሰው አይደለሁም፣ ግን እናንተ ለእኔ በቃ ያላችሁን ቦታ ያላችሁን ክብር በተግባር አሳይታችሁኛል። ከአንዴ ሁለቴ፣ ከሁለቴ ሦስቴ ትለይ ያላችሁ ወላሂ ብቻ ሁሌም በድዋ አስታውሳችኋለሁ። ለእናንተ ይሄ ነው ብዬ የማደንቅበት ቃላት ያጥረኛል። ስደትን ሁሌም አይኑ ይጥፋ እንላለን፣ ስደት ለእኔ ብዙ ነገር ውሎልኛል። መልካም ምህቶችን መልካም ምህቶችን አፍርቶልኛል። ስከፋ አብረው የሚከፉ ሳለቅስ አብረው የሚያለቅሱ ተስቅ አብረው የሚስቁ የነገን ደስታዬን ለማየት የነገን ውጤን ለማየት የሚጓጉ እንደ እናት ለች የሰጠኝ ስደት አለም ነው። ስደትን በጣም እወደዋለሁ። በቃ ብዙ ነገር ያፈራሁበት ነው እና ብቻ ውድ ቤተሰቦችን ለጓደኞቼ ይሄ የዚህ አመቱ ቀን ነው። በዚህ ሁሉም ሰው የሚጾምበት ድዋ የሚያደርግበት ቀን ነው እና ለእኒህ ለጓደኞቼ ድዋ እንድታደርጉልኝ የመጣሁት በቃ ድዋ አድርጉልኝ እውነት። በቃ አላህ የስደት አለም አውቀዋለሁ የስደት ህይወት የጧጧት አራርም እየሰለቸን ነው። ግን እኔ ለማስደሰት ድንጋይ የማይፈነቅሉት ነገር የለም። በቃ ርቀት አይገድባቸውም። በቃ ሁሉ ነገር ለኔ በቃ ይሄ ነው ብዬ በቃ ከዚህ በላይ ብዙ ነገር አሳልፈውልኛል። ለኔ ለእኔ ብለው ተሰርበውልኛል። ለኔ ብለው በክብራቸው ብለው ብዙ ነገር ጥሱባቸዋል። ግን እነሱም በምን ምን አልቀየሩኝም። ሁሌም የሚመኙት የኔን ደስታ ነው። እና አላህ ደግሞ እነሱንም ባልታሰቡት ነገር ፈጣሪ እንዲያስደስትልኝ ዱዓ እንዲያደርጉልኝ ነው ውድ ቤተሰቦች የመጣሁት ዛሬ ማለት ነው። እና ሁሌ መወለድ ቋንቋ ነው ወይ ካሌ ዘመዴ ነው እከሌ አብሮ አደጌ ነው፣ እከሌ እንዲህ ነው። ወላሂ ሰው ይስጣችሁ። ከየትም ይሁን ከየትም መወለድ ቋንቋ ነው። ስጋ ነን፣ ቤተሰብነን ያናቸው ሰዎች ተለውጠን በልጠናቸው ሲያውን እኛን የኛን ደስታ በሐዘን ለመቀየር እኛን ቁልቁል ለመጣል እኛ በቃ ለመጣል ድንጋይ ያልፈነቀሉት ያልማሱት ጉድጓድ የለም። ግን እተማሰበት ጉድጓድ እናንተ ደህና ሰው ከሆናችሁ እናንተ መልካም ስትሆናቸው እነሱ ናቸው የሚገቡበት። እኔ ገብቶ አሳይቶኛል። ለእኔ ተማሰጉሩ ላይ እነሱ ገብተዋል። በየዋህነት አላደለ እንዴት ነው ከሌ ቤተሰብ ነው ብላችሁ የምትመኩ ሰው የለ መወለድ ቋንቋ ነው። በተሰበርኩበት ሰዓት፣ በወደቅኩበት ሰዓት ቀጥ አድርጎ ያነሱ ጓደኞች በአመንኩ ሰው በተለይ ዘመድ የቤተሰብ ላቸው የሴት እንደሴት ቤተሰብ እንዴት የሴት ጓደኛ መንድ መጥፎ ስበልጦቹ ለሚጠላ ጓደኛ ፈጣሪ ይጠብቃቸው። ኢማናቸውን ካነሰ ማለት የሰው ደስታ ከማያስደሳቸው ሰዎች ፈጣሪ ይጠብቃችሁ። እና እኔ ግን ከኔ ከሚገባኝ በላይ ፈጣሪ ሰጥቶኛል። ደግነትን፣ መልካምነትን፣ መቻልን ሁሉን ነገር የተማርኩባቸው እንቁና ድንቅ ቤተሰቦቼ እህቶቼ የስድስት ስጦታዎቼ ናቸው ለእኔ እውነት እኔ እንዴት ብያለሁ እንደማወራ ራስ ሁሉ ይጠፋብኛል። የደስታም ባያነበሁበት ቀን ነው። አብራችሁ በልታችሁ ጠጥታችሁ አብራችሁ አርጋችሁ በስተጀርባ ስለት በሌለው ቢላዋት አርዳችሁ አታውቁ። ያነበረን ያሳለፍኩት ግን ያንን ክፋቴን ያንን ብሶቴን ምን ጥቅ አድርጎ ያወጡልኝ መልካም ጓደኞች ናቸው። ግን ፈጣሪም ሁሌን የምለው ጅማሪያችን ሳይሆን ፍጻሜያችን አላህ ያሳምርልን። ሁሌም አይለየን ፍቅራችንን ያብዛልን። ሁሌም በኸይረ ነገር የምንተዋወሳልን ያድርገን። ጓደኛ ማለት እውነቴን ነው፣ ሰው ያስፈልጋችኋል። ለእኔ ጓደኞቼ ሕይወት ውስጥ ሕይወት ውስጥ እዚህ ለመኖር ደስተኛ ሁኜ ለመኖር የእነሱ ትልቅ ምን አለበት። ወላሂ ሲደክማችሁ ሲከፋችሁ የምታለቅሱት የለም። የሆነ ሰው እኮ ያስፈልጋቸው እንዲህ ትራስ ብቻ አይደለም፣ ግዳፍ የሚያስፈልግ ሰው ያስፈልጋል። ለኔ ብጤ ብቸኝ የዋሴ ሰው ያስፈልግ ነበር ግን ደግሞ ከሰው ሰው ፈጣሪ መልጦ ሰጠኝ። ለእኔ ናቸው ምርክዞች ናቸው፣ ጓደኞቼ ቀኝ እጄ ናቸው። በቃ አብሽሪ፣ ጠንክሪ፣ በርች፣ ያልፋል የሚሉኝ የእኔ ስኬት የሚናፍቃቸው የኔ ደስታ ሙሉ ሆኖ ለማየት የሚናፍቃቸው ጓደኞች ሰጥቶኛል። ለምን ተበደልኩ፣ ለምን ተከፋሁ አላልም። በዚሁ አጋጣሚ የሰው ደስታ የሚያስገፋችሁ የሰው ማደግ የሚያንገበግባችሁ የሰው መለወጥ ለናንተ በቃ የእናንተ ጭንቅላት ለሚበርስ ሰዎች አላህ ልቦን ያስጣችሁ። የምታደርጉት ብታጡ አካውንት እየቀያየራችሁ? በቃ አለ የአካውንት የስልካችሁን አካውንት እየቀያየራችሁ እከሌም በምን አእምሮን በበረስኳት እከሌም በምን በተበቅልኳት ለምትሉ ሰዎች አላህ ልቦን ያስጣችሁ። ያንን ጊዜያችሁን የምታባክኑበትን ከይረኛ ጓደኛ ጋር ወሎ ከይረ ነገር ስሩበት ለነጋችሁ ይጠቅማችኋል ዛሬ ባይ መስላችሁ ነገ ይጸጽታችኋል በቃ ሰው የሆነ ሰው ስታገኙ ሁሉም ነገር ይጠፋችኋል በቃ ዱንያ ምንም አትመስላችሁ ያን ያለል በቃ ሰው ነው ቢከፋችሁ ማይ ብዛችሁ ባይ ብትወርቁ ማሽ በቃ ሰው ያስፈልጋል በዚህ መካከል ግን እናንተ መርጣችሁ የምትይዙ ሳይሆን አላህ መርጦ የሚሰጣቸው ትክክለኛ ሰው ማለት። እኔ ግን አላህ መርቆ መርቆ ሰጥቶኛል። በየትም መንገድ ይሁን፣ በየትን መንገድ ይሁን ሰውን ልክ ደግነትን፣ መልካምነትን፣ ቅንነትን አስለምዶኛል፣ አሳይቶኛል እና ፈጣሪ እድሜ ይስጥልኝ። በቃ ሁላችሁም ብትሆኑ እኔ ለውድ ቤተሰቦች ላስተላልፍ የምፈልገው መወደድ ቋንቋ ነው። በተለይ ስደት ላይ ስንኖር ቤተሰብ ስታድጉ እና ስትለወጡ አይወድም። በተለይ ትንሽ ስጋነት ያላችሁ ሰዎች፣ ግን ወላሂ ሰዋሊህ ሰው ግን ሁሌም የእናንተ ደስታ ይናፍቀዋል። የእናንተ ማደግ የእሱ ማደግ ይመስለዋል። ፈጣሪ መርቆ ይስጣችሁ። እንዴን አይነት ጓደኞች፣ እንዴን አይነት እህቶች ወላሂ ነው ምላችሁ። ይሄ መደራረጉ የገንዘቡ ምናምን አይደለም፣ እኔ መተሳሰቡ አለ የኔን ደስታ ለመፍጠር ሲከፋኝ ድንጋይ የማይፈነቅሉ ድንጋይ የለም በዛ በዛ ብለው ደስታ ሙሉ ለማድረግ አላህ ደግሞ ህይወታችሁን ሙሉ ያደርግላቸው። ወዶች ሰውን ወላሂ አንዱ ለአንዱ ከተደሳ የእኛን ደስታ ይነጥቀንም እኮ ሁሉም የርዝቆን ነው የሚበላው። ሁሉም የሚኖረው ፈጣሪ ነው የሚያኖረው። ሁሉም የሚያደርግለት ፈጣሪ ነው፣ እኛ አይደለንም። ግን እስበሳችን ህስትና ባይኖር ቃል አደለን በተለይ በቃ እንዴት ነው ብዙ አይተናል እኮ ዱኒያም ጠፊ ናት፣ ሁሌ ከኛ ጋር አትኖርም። እንዴት ዝርኩስ መሆኗን እያወቅኑ ዱኒያ ለዚች አጭር ህይወት ህይወት እንዴት እንያያዛለን? ግን አይናችሁን አጨፍኑ፣ መጥፎ ሰው እንዲያና ይብላችሁ፣ ኸይር መልካም ሰው እንዲያልፋችሁ። ወላሂ ወላሂ ሰው አለ እናንተ ሰው ሁናችሁ በሰው ተገፍታችሁ እረፉ። መጨረሻ ላይ ግን ዋጋችሁን ፈጣሪ ይክሳችኋል። እና ፈጣሪ ክሶኛል እኔ እህቶቼ የእውነት እንድን አይነት መልካም ሰው ጓደኛ አላህ ይስጣችሁ፣ ለእናንተም በቃ በዙሪያችሁም ላሉ ሰዎች ሰው ይስጣችሁ። እኔ ግን ለማውራት፣ ለመናገር፣ ለመደርደር ቃላት ያጥረኛል። እውነቴ ነው፣ በጣም ቃላት ያጥረኛል። እንዴት ብዬ እንደምነግራችሁ ይሆናል አይደል በተለይ በተለይ በአመናቸው ሀሴት በቃ ቤተሰቤና ብላችሁ ወይም ጓደኛ ተጎርታችሁ አታውቁም። የሆነ ውስጣችሁ ደምቶ ያውቅም። ተገብታችሁ አታውቁም። እኔ በህይወቴ እንደ ሰው የሆነ ጅብ፣ የዱር አራዊት ይስፈራል አይደለ። እኔ የዱር አራዊት አልፈራም ነበር፣ ሰውን ነበር የምፈራው። ሰውን ያን ያክል ርቀው ነበር። ለምን? በደረሰብኝ በራሴ ባየሁት ነገር አሁን ላይ ግን ለካ መጥፎ ሰዎች ይኑሩ። ለምን ጥሩ ሰዎች እንድናቅ አድርገውናል። ክፉ ሰዎች ባልኖሩ መልካም ሰዎች ምን አይነት እንደሆኑ እናውቃቸው አንችልም። ዋጋቸውን አናውቀውም፣ ሚዛናቸውን አናውቀውም፣ እንዴት አድርገን እንደምንዝራሱ እንደምንይዛቸው እንደምንዛቸው አናውቅም ነበር። አሁን ግን ማን አስተማረን? እነዛ ክፉ ሰዎች አስተምረውናል። ስለዚህ ውድ ቤተሰቦቼ፣ በዚህ አጋጣሚ ኢድም እየደረሰ ነው፣ እንኳን አደረሳችሁ ለዝግጅቱ። እኔ ግን በቃ እህታችን እንዲያታስብ እህታችን በቃ ደስ ይበላት ብለው ደስታ የሙሉ አድርገውልኛል አላህ እነሱንም ባልታሰበ ነገር ደስታቸውን ያብዛልኝ ሀላል ርዝቅ ያብዛላቸው ዱዓ አድርጉልኝ ወላሂ ቃላት አጥሮኛል ዛሬ የጀላቸው የመጣሁት በቃ ይህንን ነው የሰውን ሰው ሰው እንዴት ነው ሁሌ በቃ አይደለም መጥፎ ሰው መጥፎ ሰው የለም በቃ ጥሩ ሰውም አለ ግን ማጋ መዋሄድ እንዳለብን እና ማጋር መዋል እንዳለብን ስለማናቅ ብቻ እንጂ በዙሪያችን መልካም ሰዎች አሉ። እውነቴ ነው። ማኑ በተለይ እንደኔ ተጎድታችሁ ልባችሁ የተሰበረ ታውቃላችሁ ሰዎች ካላችሁ እኔ ሰውን ከወደድኩኝ በቃ እሞታለሁኝ። ለደለ ሰው በቃ ስወድ ከልቤ ነው በቃ እወዳለሁ። ሁሉም ሰው እንደኔ ይመስለኛል። ሰው ነገ ዛሬ ተዋድናል። ነገ የጠብ ይመጣና የምን ያደርገኝ ሁን ብዬ አላስብም። ሰዎች እኮ በቃ የምታወራትን ሪከርድ እያደረጉ የሚይዙ እስክሪንሽት እያደረጉ የሚይዙ እኮ ናቸው። ሱብሃነላህ ገና ለነገ ብለው የሚጸንሱ። ኸይር ስራ ነበር በየሄደበት የሚበዛው ለነገር ግን እንዲህ አይደረግም። ግን አልሐምዱሊላህ ሁሉም ለኸይር ነው። አለፈ። እኔ ጓደኞቼ፣ ውድ ቤተሰቦቼ፣ ለእናንተም ሷሊህ ጓደኛ ላይስጣችሁ፣ በዙሪያችሁ ሷሊህ ሰው ይስጣችሁ ሷሊ ጓደኛ ያብዛላችሁ። እደጉን፣ ደግ ስሩን። ስራ ስታጠፉ የሚመክር ስታጠፉ የሚቆጣ መስመር ስንስት የሚመልስ እንደኛ አይነት ጓደኞች አላህ ይስጣችሁ። እኛንም ደግሞ ጓደኝነታችሁን ያዝልቅላችሁ፣ መጨረሻችሁ ይመርላችሁ። አይደለ ዛሬ በቃ አላደለ ዛሬ ዱንያ ላይ ተደስተን በቃ ዝንድናችን እህትነታችን ቀጥሎ የምናይ ነገር ደግሞ ሞት አይቀርም፣ በአኺራ በመልካም ነገር የምንተዋወስ አላደለ አንዷ አይበቃል። አንዱ ከይረ ስራ ሰርተን የምንሄድ፣ አላህ ያደርጋችው ያድርጋችሁ እያላችሁ አድርጉ። በነገራችን ላይ ወሬ ሁሉ ጠፍቶብኛል ከደስታ የተነሳና፣ ስደት ብዙ ስጦታ ይሰጠናል። ገንዘብ እውቀድምን በቃ የሆነ ትምህርትን አይደለም ደግሞ ሰው ይስጣችኋል። ከምንም ከምንም በላይ ሰው ይስጣችሁ፣ የምር በተለይ ሰው ተርባችሁ ተቃላችሁ ተርባችሁ፣ ምግብ አይደለም ሰው ርቧችሁ የልባችሁን የተከፋችሁትን የምታወሩት ሰው አላደለ ከፊታችሁ የሚቆም ክፉ ቀን ሲጠሩት የሚደርስ እንዴ ዘሰርባችሁ ተቁም ነበር ነበርኩ ዛሬ ግን ነኝ አልহামዱሊላህ ሁሉ ደርሰውኛል አላህ ሽኩር ይገባው እድሜና ጤና ይስጥልኝ ለውድ ጓደኞቼ የልባቸውን መሻት ፈጣሪ ነው እና ማቀው ሁሉ ይሙላልኝ እናንተም ዱአ አድርጉልኝ ወዳችሁ አለ ወዲ ሰላማችሁ ግዝት ይበልልኝ በእያላችሁ በፈጣሪ ጠብቃችሁ። ቀጣይ እስከምንገናኝ ሰላማችሁ ይብዛልኝ።